ቲና በስተመጨረሻ እንግዲህ ያንን ሰውዬ ትሁቴን የሚፈልጋት ሰውዬ ወደ ቤት ይዛው መጥታለች። እንግዲህ አሁን ላይ ያደረገች ወይም ደግሞ በሷ ቤት በእነሱ ላይ አሲራ ሞታለች። እንግዲህ ቲና ያደረገችው ነገር ምንድነው? ከትሁት ከሚፈልጋት ሰውዬ ጋር በመተባበር ዳኒን ወይም ደግሞ አባትየውን ልታስገድለው እየሞከረች ነው ማለት ነው። እንግዲህ አሁን ላይ ዳኒን ልታስገድለው የሞከረችው እንግዲህ፣ ፎቶውን በማሳየት ይህንን ግደልልኝ ብላ ልታስገድለው የሞከረችው ለምንድን ነው? አንደኛ ከኤደን ጋር እንግዲህ እሷን ጥሏት ሽምግልና ልኮ እንግዲህ ኤደንን ሊያገባት እንደሆነ ካወቀች በኋላ ነው በጣም በንዴት ይሄን ነገር ያሰበችው። ሁለተኛ ነገር ደግሞ ትሁቴን ከዛ ቤት እንደምንም ብሎ ይዞላት እንዲወጣን የምትፈልገው ምክንያቱም በቲና እቅር ላይ ትሁቴ ስለምታከሽፍበትና ቶሎ ስለምትደርስላቸው ለቤተሰቦቹ አሁን ላይ እንግዲህ ቲና ይህንን ነገር ያሰበችው። ለዛ ነው በድፍረት የቱቴን የሚፈልጋት ሰውዬ እዛ ቤት መምጣቱ በጣም ያስገርማል። ቲናን አምኖ እንግዲህ በድፍረት እዛ ቤት መጥቶ ቲና በምትለው ነገር ወይም ደግሞ ቲና ይህንን ሰው ግደልኝ ስላለችው ብቻ መምጣቱ፣ እንግዲህ ወጥመዱስ ገብቷል ብዬ ነው ማሰቡ። ምክንያቱም እንግዲህ አሁን ላይ አባትየው ካሌብና ዳኒ አንድ ላይ ቁጭ ብለው እየተወያዩ እንደነበር ይታወቃል። የቲና አን ማታ ወይም ደግሞ ምሽት እንግዲህ የሆነ ነገር ልታሴር እንደሆነና የቲና የሆነ እቅድ እንዳላት ቶቴ ለአባትየው ከነገረች በኋላ ነው እነሱ የሚያሰቡበት የተወያዩበት ስለዚህ ቀድሞውኑ ያውቁ ስለነበር እንግዲህ አሁን ላይ ማንም ቢሆን የሆነ ነገር ይሆናል ወይም ደግሞ የቱቴ የሚፈልጋት ሰውዬ ዳኒን ይገለዋል ብዬ አላስብም እንደገናም ቶቴ ከኤደን ጋር ይህንን ነገር አውርተዋል ምክንያቱም ስለ ቲና እንግዲህ ሁሉንም ነገር ለኢደን ነግራት ቲና ያሰበችው ነገር ስላለ በምሽት ያንን ደግሞ የምታስበውን ነገር እንዳይሳካላት እነሱ ማክሸፍ እንዳለባቸው ነው የተነጋገሩ። ስለዚህ አሁንም ቢሆን የቲና ነገር ወይም ደግሞ የቲና ሀሳብ እቅድ እየከሸፈ ነው የሚገኘው። አሁን እንግዲህ ይህንን ነገር እንግዲህ ቲና ሳታቅ እነሱ እሷ ላይ እንደሚያውቁባት ስላላወቀች እሷ እንግዲህ በራሷ መሪ ላይ ወይም ደግሞ የምትፈልገውን ስራ ለማሳካት ነው እየሄደች ያለችው ነገር ግን እንግዲህ እነሱ ይህንን እቅድ ስለሚያውቁ እሱን እንግዲህ በቁጥጥር ስር ያውሉታል ብዬ ነው የማስበው። እንግዲህ ዛቤት ዳኒ፣ ካሌብ ማለት ለሁለት ሆነው እሱን የሆነ ነገር ማድረጋቸው አይቀርም ብዬ ነው የማስበው። እንግዲህ ያ ሰውዬ ወይም ደግሞ ቶትን የሚፈልጋት ሰውዬ ደግሞ አሁን ላይ በቲና እንግዲህ የሚናደድ ነው የሚመስል። ምክንያቱም ቲና ሁሉም ነገር አስተካክላ እየጠራችው ስለመሰለው ነው እንግዲህ እሱም ዘው ብሎ የመጣው ነገር ግን አሁን ላይ ቲና ያንን ነገር እንዳላስተካከለች ና እንግዲህ ያንን ሰውዬ እንግዲህ ዳኒና ካሌብ አንድ ላይ ሆነው ከአባትዮ ጋር ከወገሩት እንግዲህ እሱም ቲናን የማይለቃት ይመስለኛል ብዬ ነው ማስበው። እናንተ እስቲ አሁን ላይ ምንድነው የሚሆነው? ቲና ቶቴን የሚፈልጋትን ሰውዬ የዛው እቤት ድረስ እንግዲህ ከፍታ በሌሊት አስገብተዋለች። ምንድ ምንድነው የሚፈጠረው ይመስላችኋል? እስቲ ሁላችሁም ሀሳባችሁን ኮመንት ላይ ማስቀመጣችሁን እንዳረሱ እንግዲህ ትሁት ክፍል 34 ቶሎ እንዲለቀቅ ሁላችሁም ኮመንት ላይ ክፍል 34 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ እንግዲህ እንዳየነው ከሆነ የቲና ሀሳብ በትሁት ከሽፉባታል እንግዲህ ቲና ምን እያደረገች ነበር ለአባትየው በሻይ ውስጥ እንግዲህ መርዝ ጨምራ ለመስጠትና ስለዚህ እንግዲህ የቲናን እቅድ ደግሞ እንግዲህ እየሄደች የምታከሽፍባት ትሁቴ ነች እንግዲህ ትሁቴ አባትየው እንግዲህ ወይም ደሞ ሁሉም ያንን ሻይ ሊጠጡ ሲሉ ምንድነው ያደረገችው? እንግዲህ ቲናን እንደ ክፋቷ ወይም ደግሞ እሷ እንዳደረገችው መርዝ ጨምራብታለች፣ ሳትል በቆሻሻዋ ነው የሰራችሁ ብላ እንግዲህ ያንን ሻይ እንዳይጠጡት አድርጋለች። ማለት እንግዲህ ቱቴ በዚህ በኩል ጀግናለች። አባትየውን አሁን ላይ ለስንተኛ ጊዜ ነው የምታተርፈው? እንግዲህ እንዳየነው ከሆነ ቱቴ በጣም ብዙ ጊዜ አባትየው እንዳይሞት የሆነ ነገር እንዳይሆን ከስር ከስር እያተረፈችው ነው የምትገኘው። አሁንም ቢሆን እንግዲህ አባትየውን ከዛ ቲና ከሰጠችው መርዝ ላይ አትርፈዋለች። እንግዲህ ቲና አሁን ላይ ጭራሽ እንዲጠጡት ስለማይታወቅባት ወይም ደግሞ አይታወቅብኝም ብላ ምንድን ያለችው የኔ ሻይ ምንድነው፣ አይጣፍጥም ብለች ነው ምናምን ብላ ትሁቴን ልትራ ስትል ነገር ግን ትሁቴ አይ በቆሻሻዋ ነው ብላ እንግዲህ እንድትመለስ አድርጋለች ማለት ነው። ስለዚህ በጣም ነው እኔም ትሁቴ የተመቸች። እስቲ ትሁቴ ይህንን በማድረጓ ደስ ያላችሁ እስቲ ሁላችሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ሌላ ጉዳይ አሁን ላይ ትሁቴ በጣም እንግዲህ ቲናን አንቃት ይዛታለች። ምክንያቱም ትሁቴ እንግዲህ ቲናን አምናት ነበር። ቲናም ትሁቴን እንድታምናት አድርጋ ነበር ትሁት ችግሩ ምንድን ነው? በአጭር ጊዜ ውስጥ ነበር ያመነቻት። ገና ለገና ከሰውየው አድናኛለች ወይም ደግሞ ካጠገብ የነበረች ብላ ቱቲ አምናት ነበር። ነገር ግን ቲና አሁን ላይም ሳትቀየር እሷ ላይ እየተጫወተባት እየተጫወተችባት መሆኗ ገብቷት፣ አሁን ላይ ቱቲ እንግዲህ በቲና ምክንያት በጣም ተናዳለች ማለት ነው። ቲና ደግሞ አሁን ላይ እንግዲህ ቱቲ ሁሌ እሷ በምትሰራው ስራ ቱቲ እየመጣች የምታከሽፍባትን ነገር ተናዳለች። ለምንድን ነው በስራ የምትገቡ እያለች ጭራሽ ፊት ለፊት ነው እየተናገረች ያለችው ማለት ነው ማለት ነው ቶቴ ግን እንግዲህ እንደምታያት እንደምናያት በጣም የዋህ ልብ ስላላትና ቲናን አሳልፋ ለቤተሰቡ ላለመስጠት እንግዲህ አሁንም እሷ ክፉ ነች ብላ ላለመናገር ችላው ያንን ነገር አሳልፋ ነበር ነገር ግን አሁን ላይ ቲና ምንድነው ያደረገችው ጭራሽ ሌላ ሀሳብ እንዳላትና ሌላ እቅድ እንዳላት አሁን ላይ ቶቴን የምትፈራው ሰው የለም በማለት እሷን ጭራሽ እንድትፈራ በማድረግ ነው እያለች ያለችው ነገር ግን አሁን ላይ ደግሞ ትሁቴ ቲናን ስለምታውቃትና ሌላ ሀሳብ አሁንም እያሰበች እንደሆነች ስለገባት ቲናን ተከታተለቻት። እንግዲህ ቲና ይሄ ወታ ምንድን ያደረገችው ቱቴ ከሚፈልጋት ሰውዬ መገናኘትና አሁንም ቢሆን ቱቴ በስራዋ እየገባች አደናቀፈቻት መሆኗ ነው። ምንድን ያለችው እንግዲህ ቲና ለቱቴ የሚፈልጋት ሰውዬ ወይ ቱቴን ውሰድልኝ ወይ ደግሞ እኔ ቱቴን ላካት እያለችው ነው የምትገኘው። ቱቴን ወይ እኔ ልግደላት ካልሆነ አንተ ማቶ ወስዳት ከሆነ እያለችው ነው። ነገር ግን እሱ አሁንም ቢሆን ቱቴ ድሮም ቢሆን እንደማትፈልገው ያቃል። እሱ በግድ ነው እዚህ ድረስ የመጣው። ነገር ግን ቱቴን እገላታለሁ የምትይው ነገር እሷ ሳትሞት ቀድሜ አንቺን ነው ምገልሽ ብሎ እንግዲህ ለቲና ነግሯታል ማለት ነው። ስለዚህ አሁን ላይ እንግዲህ ሰውየውን መጠቀሚያ አደረገችው። ቱቴን አሳልፌ ይሰጣ አለሁ እያለች እንግዲህ የሷን ስራ እንዲሰራላት እያደረገችው ነው። ገና ለገና ትሁቴን እንግዲህ አመቻችቼ ላንተ እንድትሄድ ወይም ደግሞ ከዛ ቤት እንድትወጣ አላረግልች ይችላለሁ አንተ ግን በምላሹ ምንድነው የምታደርግልኝ? በማለት እንግዲህ እሷ የምትፈልገውን ነገር ልታደርግ እያሰበች ነው ያለችው። ነገር ግን የቲና እቅድ አሁንም ቢሆን ይሳካል ብዬ አላስብ ነበር። እንግዲህ ትሁቴ ለሱቅ ወጣ ነው እንግዲህ ቲናና ያ ሰውዬ እየተነጋገሩ ያየቻቸው ማለት ነው። እንግዲህ ያንን ነገር ስታሄድ ቀድሞ ነው እንግዲህ እሷ የእኔን ቤት አሳይታ ወይም ደግሞ እኔ የሌለሁበትን ቤት እሷ ነች የምታሳየው ቲናን የምታሳየው፣ ሙዲዛቤ ነበርን በማለት ነው እንግዲህ የተናደደችው እንዳየናት ከሆነ እና አሁን ላይ አባትየው ቲናን አምኗት ነበር። ነገር ግን ቲና አባትየውን ለማስገደል እየጣጠረችና እንግዲህ እሱን እያሴረችበት ነው የምትገኘው። ያ ሰውዬ ደሞ አሁንም ቢሆን ቱቴን እስካላገኛ ድረስ ወይም ደግሞ ቱቴን በእጁ እስካላስገባ ድረስ ቲና የምትለውን ነገር ነው የሚስማማው። እንግዲህ ምን አይነት ሞኝ ሰው እንደሆነ ያያችሁት ነው። እሷን ወይም ደግሞ ቱቴን መፈለግ ወይም ደግሞ እሷን ማግኘት የሚፈልጉ ከሆነ እንደምንም ብሎ እሷ ስትወጣ መያዝ ይችል ነበር እንጂ ከቲና ጋር መደራደር የለበትም ብዬ ነው የማስበው። ነገር ግን እንግዲህ ቲና ነገም ዛሬም ቢሆን እሱን ሪስክ ውስጥ እየከተተችው ነው ያለው። እሱ አልገባውም እንጂ በቱቴ ፍቅር ወይም ደግሞ ቱቴን ለመውሰድ በእልህ እያደረገው ነገር ቲና የምትከተው ውስጥ ሪስክ ውስጥ እየገባ እንደሆነ ማሰብ አለበት ብዬ ነው የማስበው እንግዲህ ካሌብ ደግሞ ያደረገው ነገር ምንድነው እንግዲህ ያ ሰውዬ ተስፋ እንዲቆርጥ ወይም ደግሞ ቱቴ አግብታለች ብሎ እንዲያስብ ከኔ ጋር እንግዲህ አግብታለች ብላችሁ እንንገረው በማለት ሐሳብ አቅርቦ ነበር። ኤደን ደግሞ የካሌብን ነገር ስትሰማ እውነትም እንግዲህ ካሌብ ቱቴን ይወዳታል እንዴ ወይስ እየቀለደ ነው የሚል ነገር ጫርብልባታል። ያው ዳኒም ተሰምቶታል። ካሌብ ያው በጨዋታ መልክ እያለስ ቱቴን እንደሚፈልጋትና ያው ከሷ ጋር መጋባት እንደሚፈልግ እየተናገረ እየሆነ እንደሆነ ሰምታችኋል። እንግዲህ እኛም ካሌብ ከቱቴ ጋር ቢሆኑ ደስ ይለኛል። የቱቴ ምኞት ደግሞ ካሌብን ማግባትና ከሱ ጋር መሆን ስለሆነ እኛም እንግዲህ ይበል ብለናል። ስለዚህ ኤደንም አሁን ላይ ይህን ነገር ስለሰማች በጣም ደስ ብሏታል። ኤደንም እንግዲህ ለትውቴ ትነግራታለች ብዬ ነው ማስበው። ምክንያቱም ካሌብ በዚህ ልክ ለትውት ስለሚያስብ ና ከሷ ጋርም እንግዲህ መጋባት እንደሚፈልግም ትነግራታለች ብዬ ነው ማስበው። እንግዲህ አሁንም ቢሆን ካሌብ የቴና ነገር አልጣመው። ምክንያቱም በሻዩ ላይ ምንድን ያደረገችው የሆነ ነገር ጨምራስ ቢሆን ብሎ እየተናገራት ነበር ትውቴን ቱቴ ያን ነገር እንዳትጠጡ ብላ ቶሎ መውሰዷ ያን ነገር ወይም ደግሞ ቲና በመናደዷ በዛ ሰዓት የሆነ ነገር ቲና ሻይ ውስጥ መርዝ እንደከተተችና የሆነ ነገር እንዳሴረች ገብቶት ነበር። ለዛ ነው ቱቴን የጠየቃት። አሁንም ቢሆን ቲና እዛ ቤት ኩሽና ቤት ገብታ የፈለገ ነገር ቢሆን ምግብ ሰርታ እንግዲህ የእሷን ምግብ እኛ መብላት እንደማንፈልግና እሷም ሰርታ ለእኛ እንዳትሰጠን በማለት እንግዲህ ካሌብ ለቶቴ ነግራል ነግሯታል። ምክንያቱም ቲና ሀሳቧ ሁሉ ሰው መግደል ነው፣ ሀሳቧ ሁሉ ክፋት ነው፣ ሀሳቧ ሁሉ ተንኮል ነው፣ ሀሳቧ ሁሉ ሴራ ስለሆነ በጣም ብዙ ጊዜ ደግሞ ስለተደረሰባት ያንን ነገር እንዳታደርግ ነው። ካሌብ ይህንን ነገር ቶቴን ነግሮ ያስጠነቀቃት ብዬ ነው ማስበው። ቶቴም እንግዲህ በካሌብ መንቃት ደስ ብሏታል። ካሌብ በእንደዚህ ያህል ነግቶ የቲናን ስራ ማወቁና ቲናን ደግሞ እንዴት መጠንቀቅ እንዳለባቸውና ከሷ ሴራ እንዴት መራቅና ማክሸፍ እንዳለባቸው ማወቁ ትሁቴ እንግዲህ በጣም ደስ ብሏታል ማለት ነው። ነገር ግን አሁን ላይ ትሁቴ በዚህ ሰዓት ራሱ የቲናን ነገር መንቃቷ በእኔ በኩል በጣም ደስ ይለኛል ብዬ ነው የማስበው። እናንተስ እስቲ በባለፈው እንግዲህ እንዳየነው ቲና ትውቴ አምና ስለነበር በትውቴ ላይ እየተጫወተችባትና ገና ብዙ ነገር በሷ ላይ እንደምታደርስ ነበር ስትናገር የነበረችው። ነገር ግን አሁን ላይ ደግሞ በዚሁ አጭር ጊዜ ውስጥ እንግዲህ እየተጫወተችባትና ሙድ እየያዘችባትም እንደሆነ ቲና ለቱቴ እንደማታስብና እንደማትጨነቅም በዚህ አጭር ጊዜ ውስጥ እንግዲህ ማወቋ ለእሷም ጥሩ ነው። ሪስክ ውስጥም አትገባም ብዬ ነው የማስበው። እናንተ እስቲ በዚህ ጉዳይ ሁላችሁም ሀሳብ አስቴታችሁን ኮመንት ላይ አስቀምጡልኝ። እንግዲህ አሁን ላይ ቤተሰቡ በሙሉ አንድ ሆኗል። ምክንያቱም ሁሉም ነገር የቲናን ሀሳብና እቅድ አውቋል ማለት ነው። ስለዚህ ቲና አሁን ላይ የምታደርገው ነገር ይከሽፋል ብዬ ነው ማስበው ምክንያቱም እነሱ ቀድሞ ስላወቁና እንግዲህ አሁን ላይ ቲና ማታ ያ ቤት የሆነ ነገር ለማድረግና አንድ ሰውም ደግሞ ለማስገደል ከሱ ጋር እያወራች እንደሆነ ፎቶም ስታሳይ እንደነበር ቱቴ ለአባትየው እንዲነቃ ተናግራለች ማለት ነው። ስለዚህ እንግዲህ ሁሉም እዛ ቤት እንዲጠጡ ያደረገችበት ምክንያት ቲና እንግዲህ ሁሉም ከዛ ቤት ወጥተው እንጠጣ በማለት ያንን ሐሳብ ብታቀርብም እንግዲህ ካሊብ ከዛ ቤት እንደማይወጣ ሊመጣ ነገር ነበር። ነገር ግን ኤደን እና ዳኔ ከዛ ቤት ሊወጡ ነበር ለትንሽ ግን፣ ትሁት መታ እንግዲህ እዛው ቤት የሆነ ዝግጅት እንደሚዘጋጅ በአባትየው ትእዛዝ እንደተሰጠነው እየተናገረችው። ስለዚህ እንደምንም ብላ እንግዲህ ዳኔን ከዚህ ነገር ውስጥ አትርፈዋለች ብዬ ነው የማስበው። ምክንያቱም ዳኒ ከኤደን ጋር ቢወጣ ኖሮ ያ ሰውዬ ዳኒ ላይ የሆነ ነገር ያደርስበታል ብዬ ነው የማስበው። ምክንያቱም እንግዲህ አሁን ላይ ቲና ብቻዋን ስለቀረች ምንድን ነው እያሰበች ያለችው? በቀል ነው፣ በቀል እያደረገች ነው ያለችው። ዳኒ ኤደን ጋር ማየቷ እንግዲህ በጣም ስለሚያስቀናትና ይህንን ነገር ደግሞ ማየትም ስለማትፈልግ ዳኒን ለመበቀል ይህንን ነገር እያደረገች እንደሆነ ግልጽ ነው ማለት ነው። እንግዲህ ቱቴን ለሰውየው በመስጠት በምትኩ ደግሞ ሰውየው ዳኒን እንዲገድላት እያደረገች ነበር፣ ነገር ግን ቱቴ ይህንን ነገር አክሽፋለች እንግዲህ ቲና በዛ ሰዓት ወይም ደግሞ በሚጠጡበት ሰዓት የእሷን አላማና የእሷን እቅድ እንደሚያውቁ መስለው ነው እነሱም ድራማ የሰሩት። በጣም ደስ ነው የሚለው ህብረታቸው። እንግዲህ በህብረት ከሆነ ምንም ነገር እንደማይሳካና ቲናንም ያ ሰውዬንም መጣል እንደሚችሉ ግልጽ ነው ብዬ ነው ማስበው። ምክንያቱም እንግዲህ ቲና አባትየውን ለማስከርና እንዲጠጣ በደንብ እሷ በነሱ ውስጥ ወይም ደግሞ እዛ ባለችበት ነገር ደስተኛ መሆኗ እነሱም አስገርሟቸዋል። ሙድም እየያዙባት ነበር። ነገር ግን ቲና ሀሳቧ፣ እቅዷ ሌላ እንደነበር ይታወቃል። እንግዲህ በዛ በምሽት ወይም ደግሞ በሌሊት ነው ያ ሰው እየመጣ ስራውን ለመስራት ያሰበው። ምክንያቱም ከቲና ጋር ያወራው ምንድነው እንግዲህ በምሽት በጣም ከጠጡ እኔ ስራዬን እጀምራለሁ ብሏት ስለነበር ነበር ያንን ስራ ደግሞ ምንድነው አንድ ሰው ለመግደል እንደሆነ ይታወቃል። እኔም ቢመስለኝ ዳኒን ነው ዳኒን ቶሎ እንዲገልላትና እሷም ትሁቴን እሱ ይዟት እንዲህ ልታደርግ እንደሆነ ይታወቃል። ስለዚህ ያስራዋ ይከሽፋል ብዬ ነው ማስበው። የቲና እቅድ ሁሌም ይከሽፋል፣ ሁሌም አይሳካላትም። ምክንያቱም መጥፎ ነገር ስለምታስብ ሴራ፣ ተንኮል ስለምታስብ፣ ያ ነገር ደግሞ ሁሌም አይሳካላትም ብዬ ነው ማስበው። እናንተ እስቲ በዚህ ጉዳይ ሁላችሁም ሀሳብ፣ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኔ በኩል እንግዲህ የዛሬው አስተያየቴ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ።